ሙሉ ለሙሉ ፍሬንድሺፕ ፓርክን እንዲሁም ደግሞ ሸራትን የሚያዩ ቆንጆ ሲቲቪውም ያላቸው በተቃራኒ በኩል ደግሞ ወደ ፒያሳ እንዲሁም ደግሞ ሜክሲኮን በአንድ አመት ከሁለት ወር ጊዜ ውስጥ የሳይቱን ፍጥነት አይተዋል። ሳይት ውስጥ የተለያዩ ፋሲሊቲዎች ይገኛሉ ማለት ነው። ለምሳሌ ያህል እንደ መዋኛ ገንዳ፣ ሌሎች ጋርደኖች፣ ጂምናዚየም ቦታ ከባለ አንድ እስከ ባለ ሶስት መኝታዎች ይገኛሉ ማለት ነው። በተለያየ ካሬ አማራጮች ማለት ነው ከ83 ካሬ ጀምሮ ባለ አንድ መኝታ እንዲሁም ደግሞ ባለ ሁለት መኝታ ወደ 132 ካሪ ባለ 3 መኝታ ደግሞ 164 ካሪ ጀምሮ አሉ ማለት ነው። ንገር ምንድነው ዋና የሚባሉ ነገሮችን ያማከለ ነው። ለምሳሌ ይህ አካባቢ እንደምታየው ፍሎ አካባቢ ከመሆኑ አንፃር ከርሰ ምድር ውሃ በቂው ብነው አለው። እንዳናችሁ ያለነው በራሳችን ከርሰ ምድር ውሃ ነው ማለት ነው። እዚህ ጋር ንግድ ባንክ ይገኛል። ያው ስንት እንደሆነ ኦኬ። እንግዲህ አሁን እየሸጠን ያለነው ቤት 10% ነው። ያው ከዚህ ከፖስታ ቤት ጀምሮ ወደዚህ የሚያስገባ እድል ዛሬ ናት። ዛሬ የተቀመጠው ዋጋ ነገ ላይ እንደማይቀጥል ይታወቃል። እና ይኖራሉ እንግዲህ 24 ሰዓት በመደወል ዳይሬክትም፣ በዋትስአፕም፣ ቴሌግራምም እንዲሁም ቫይበርም ለፈለጉት ኮንታክት አርግተውን ያለውን መረጃ መውሰድ ይችላሉ።